ዛሬ በሌላ ቪዲዮ ተመልሼ እመጥቻለሁ። አጠር ያለ ነው፣ የዶናት አሰራር ነው ማሳያችሁ፣ ማለት ነው። ቪዲዮ ላይ ሽር በማድረግ አድርጉ ነው፣ አበረታቱን ማለት ነው። እና ሁላችሁንም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። እሴ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ያው እንደምታዩት እስኪ ዛሬ የምሰራው ይሄ የተዘጋጀው ማለት ዶናት ነው። ያው የዚህኛውን ነጭ ዱቄት ምንም ሰርች ያሳያችኋለሁ። አሁን የሚጠቀሙ ከይሄ ካርቶን እጠቀማለሁ ማለት ነው። ከዛ ዚህ የበቅሉ ዱቄት አለ ወይም እርሾ አለ ከዛ አንድ ማንኪያ አረጋለሁ ማለት ነው

ወይም እርሾ አደርጋለሁ ማለት ነው። ሁሉንም ይህን ድቄቱን አንድ ባየክ ግማሽ አደርጋለሁ። ምክንያትም እኔ ብዙ አልሰራም፣ ሁሉም አይነት ስለሚሰራ አይበሉትም። ስለዚህ ትንሽ ትንሽ ነው የምሰራው ማለት ነው። ከዚህ አንድ ማንኪያ አደርጋለሁኝ ያው በትልቁ ማንኪያ ማለት ነው። እንደንገልጓቸው ሩብ ድርቅ እንዳይል አዥን ነገር ስትሰሩ ሩብ ትጠቀሙ አሪፍ ነው። ሁለት ማንኪያ አደርጋለሁ ማለት ነው። እርሾ አንድ ማንኪያ አደርጋለሁ። መትንሽቶው ማንኪያ ተቀላቀለዋለሁ ማለት ነው። በጣም እሽት አርጊያ ወቀዋለሁ ማለት ነው። ተከታተሉ ላይክ በማድረግ ሸር በማድረግ እንደምታዩት የው ሻይን ማድረግ ያለው ሮቡን ማረግ ያለው የበቀሉ ዲቄቱን ዲቄቱን ማረግ ያለው ማለት ነው። እኔ እንደነገርኳችሁ አሁን ጫው ምናምን ባኪን ባውደር ምናምን እንትን አልጨምርም። ምክንያቱም ይሄ የተዘጋጀ ካርቶን ስለሆነ ሴትዮዋ ያመጣችው ማለት ነው። ግን ኖርማል በነጭ ዴቄት ስሰራ ደግሞ አሳያችኋለሁ ማለት ነው። አሁን ይሄንን ትንሽ ውሃ ጨምርና ሽታልቅ አበቃዋለሁ ማለት ነው። አሁን ደግሞ ጓንት ለብሼ ምግብ እየሰራ ማለት ነው። ከዛ እንትን ብዬ አዋቸው በጣም ሽታ ነው ማለት ተመልሼ ተመልሰን እንገናኝ ማለት ነው። እንደሚታወቁለን ብዙ ነው እንደ ነገርኳቸው ብዙ ነው አልሰራም ማለት ነው። ምክንያቱም ያው እንደሚበሉት መጠን ነው የምሰራው አያቸው በዚህ መልኩ ላላ ማለት አለበት። በዚህ መልኩ አሽቸዋለሁ ማለት ነው። ይሁ እንደምታዩት ያው መለጌማት ትንሽ ላላ ማለት አለበት ማለት ነው። ይሁ በዚህ መልኩ ሽት አድርጌዋለሁ ማለት ነው። አሁን ለአንድ ሰዓት ያክል በአንትን በፕላስቲክ ሸፍኜ አስቀምጠዋለሁ ማለት ነው። በዚህ ሸፍንና አስቀምጠዋለሁ ማለት ነው። ከዛ በጣም ወደ ላይ ኮፊ ይልብኛል ማለት ነው። እና በኋላ በዚህ እንትን ስራው ተመለሰ እንገናኝ ማለት ነው። ያሁን አንድ ሰዓት ያክል መቆየት አለበት። አሁን የዚህ በፕላስቲክ ሸፍኛዋለሁ ማለት ነው። ያው እንደምታውጥ ከነገራችን ላይ ያው ትንሽ ናት። እኔ ብዙም አልሰራም ብያቸዋለሁ፣ ምክንያቱም ትናንትና ከዚህ ያነሰ ራሱ ሰርቼ እንትን ብሉት አልበሉትም ማለት ሁሉ ነገር ስለሚሆን በቃ አንድ ሁለት ከበሉ ብዙም ደግሞ ይበዛል ታውቃላችሁ። በትናንሿ ስለሆነ የሚሰራው ማለት ነው። ስለዚህ በቃ ያው እንደ ቤተሰቦቻችሁ መጠን መስራት ትችላላችሁ ማለት ነው። ይህን ይመስላል። አሁን ክፍ እስከሚያሉ ድረስ እንደዚህ ሽፍ ስናረግና ፎጣ ለብሶና እና ከዛ ፀሐይ ላይ ያስቀምጠው ማለት ነው። ውጭ ላይ አስቀምጠው ማለት ነው። በኋላ ቁጭ ሲልልን ተመለሰን እንገናኝ ማለት ነው። ያው ላይ ካል እሺ ውድችዬ ማለት ነው። እና ውድችዬ ሊጤ ከአንድ ሰዓት በኋላ እንግዲህ ቦክቶልኛል ማለት ነው፣ በምታዩት መልኩ ይህን ይመስላል ማለት ነው። ምክንያቱም ያው ትንሽዬ ነው እንዳያችሁት ያባኳሁት ማለት ነው። የጌማቴ አጅን ይህን ይመስላል ማለት ነው። በዚ መልኩ እንግዲህ ወብቶልኛል ማለት ነው። እንደምታዩት አሁን ያው መጥበሻዬ ላይ ዘይት አረግና ዘይቱ ሞቅ ሲል ወይም ሲግል ጌማቴን በትንሽዬ ማንኪያ ዘይት እያስነካሁ እንትን እላለሁ ማለት ነው፣ እሰራለሁ ማለት ነው። እስከ መጨረሻው ተከታተሉት። በዩቱብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሸር በማድረግ ክትከርነት ሆነ ሳይላለሁ። ሁላችሁንም ወዳችኋለሁ። ላይክ አርጉ። አሁን ዘይቴን ወደ መጥበሻው አረግና ጌማቴን እሰራለሁ ማለት ነው። አጭኔ ደርሶልኛል። ላይ ካልኩሽ ውዶችዬ ይሄ ጌማቴ በዚህ መልኩ ዘይት ሙቅስ ይልልኝ እያደረኩ ነው ማለት ነው። እንደሚታወት ያው ሰለማኞቼ ሽውዶችዬ እንግዲህ በዚህ መልኩ ጌማቴ ደርሶልኛል ማለት ነው። እንደምታዩት ያው እንትኑን ስኳሩም ማለት ነው የሱን አሰራር አሳያችኋለሁ። ጌማቱ ላይ የማደረገው ማለት ነው ያው ውሃና ስኳር፣ እሱን ማፍላት፣ ከዛ ትንሽ እየሎሚ አድርጎ ማፍላት፣ ከዛ በኋላ ጌማቱ ላይ እንትን ማለት ማለት ነው መቀላቀል ማለት ነው። እንደዚህ ከደረሰ በኋላ ማረግ ነው። የሱን አሰራር አሳያቸዋለሁ። ለማንኛውም ያው ጌማቴ በዚህ መልኩ ደርሷል ማለት ነው። እንደምታዩት እንደነዚህ ያሉ እቃዎች ላይ ሁለት እቃዎች ላይ ነው የማድረገው። በዚህ መልኩ እንደምታዩት ይህንን መስቀል ማለት ነው። ጌማቴ እንግዲህ ላይክ ሸርባ ማድረግ ቤተሰብ ሁኑ ማለት ነው

እንግዲህ በሌላ ቪዲዮ ተመልሼ እመጣለሁ። ከእናንተ የሚጠበቀው መበረታታት፣ አስተያየት ካላችሁ እቀበላለሁ ማለት ነው። ይህን ይመስላል የዛሬ ቪዲዮ፣ የተወዱታላችሁ ይ ተስፋ አደርጋለሁ። ይኔ ውዶች ሁላችሁም አንድ አንድ አንሱ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ደህና ሁኑልኝ። እወዳቸኋለሁ፣ አከብራቸኋለሁ። አሰላሙ አሌይኩም ወረህመቱላሂ በረካቱህ ባይ